ሰላም ተወዳጆች እንደምን አረፈዳችሁ። በያላችሁበት ሁሉም ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክብሯን አድማጮች በዚህ የመረጃ ሰዓት እጅግ ልብ የሚያሞቁ ሰበር የግንባር መረጃዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን ተልከው እኚህን መረጃዎች አጠናቅሬ ወደ እናንተ ይዤ ቀርቤያለሁ እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮን ስትጀምሮ ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግላ ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁም የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻነሉ እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዬ የምሻገር ነው የሚሆነው። ለሳቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌም በቀጥታ ሲሻገር አፋ ባህ ሰሜን አማራ ቀጠና በላይ ዘለቀ ዝሜ ሳውካሳ ሁለተኛ ኮር በምዕራብ ጎንደር መተማ ወረዳ ሽመለ ጋራ የመሸገው ያገዛዙ ጥምር ኃይል ክፉኛ ሙትና ቁስለኛ ስለመሆኑ የመረጃ ምንጮቻችን ከስፍራው ባድረሱን መረጃ ገለጹ። በትናንትና ሁለት ጥቅምት 11 ቀን 2018 ዓ ም ሽመል ለጋራ የመሸገው ጥምር ያገዛዙ አሸርጋጠራ አማራ ቡድን በሀገር መከላከያ ስም በዘር ፖለቲካ የሰክረው በነበልባሎቹም ደጃዝማች አራተኛ ኮር በላይ የዘለቀ ብርጌድ ከሜሳው ካሳ ሁለተኛ ኮር አጣናው ዋሴ ክፍለ ጦር ባባዬ ክፍለ ብርጌድ ጋር በመጣመርም ከንጋቱ 11 ሰዓት ተኩል ጀምሮ ወደ ሽመለ ጋራ ከተማ ዘልቆ በመግባት ሙሉ ቀኑን ሲያደባየውት እንደዋሉም ነው የደረሰን መረጃ የሚያሳየው። ይህ በእንዲህ እንዳለ አንድ ምሽግ በማስለቀቅ ከከተማው በማስወጣት ኮንክሪት ምሽግ ውስጥ ተቀብሮም እንደዋለ የመረጃ ምንጮቻችን አክለው የገለጹ ሲሆን፣ ሌሎች የአጣናዋሴ ሁለት ብርጌዶችም የጠላት ኃይል ጭማሪ እንዳይኖር በር በመዝጋትም ከፍተኛ ረብርብ አድርገዋል። ሙሉ ቀኑን በመ ከፋ ለመም ከተማው ሙሉ ቀን መቆጣጠር ተችሏል። የአጣናዋሴ ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳደረሰን በዚህ አውደ ውጊያ የምርኮኛው የብርሃኖ ጁላ ጥምር ኃይል በጊዜው በውል ያልታወቀም ነገር ግን ከፍተኛ ቁጥር ያለው ሙትና ቁስለኛ ተስተናግዷል። እንደተለመደው ክፉኛ ሲቀጠቀጥ የአጸፋ የከባድ መሳሪያ ተኩስ በየአቅጣጫው በመተኮስ በንጹሃን ላይ የሽብር ስራ ሰርቷል። የአርሶ አደሩን ሰብል ጎድቷል። አንድ የጭነት አይሱዙን እስከ ጭነቱ በሞርተር እንዳጋየም ነው የመረጃ ምንጫችን አክሎ የገለጸው። ተያያዥ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች በዝርዝር አጠናቅረን የምንመለስበት ይሆናል። ወደ ቀጣይ መረጃ የምሰሻገር ከደቂቃዎች በፊት የደረሰንን ሰበር ዜና አላጋራቸው ፋና የህወቤ ክፍለ ጦር የጸጥታ ስራን በመከወን ላይ ያለም ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱ ተገለጸ። በዛሬው ዕለት ጥቅምት 12 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋር ነው ከተማ ላይ የፋና የውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን የጠላት ኃይል አይቀጡ ቅጣት በመቅጣትም አሳፍረው ወደ መጣበት እንዲመለስ ማድረጋቸውን የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ አምስተኛ ኮር ህዝብ ግንኙነት መምሪያ ኃላፊ ፋኖ አብነት ሞላ ለሚዲያችን ገልጿል። የአገዛዞት ጦር ቆራጭ ሰራዊት እንደደረሰ የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃ የደረሳቸው ፋኖችም በጨበጣ ወጊያው ከአራት በላይ የጠላት አሽከሮቻቸውን እስከ ወዲያኛው መሸኘታቸው ተረጋግጧል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንዝ ማክሰኝት ድረስ እየተንቀሳቀሰም መሰንበቱ የሚታወቅ ሲሆን ዛሬም ይህን ቴክኒክ ተጠቅሞ ፋኖን ለመማረክ እናም ለመደምሰስ የነደፈው ቅድ በኪሳራ ታጀቦ ተጠናቋል ሲልም የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ አርበኛ አብነት ሙላ ለሚዲያችን ባደረሰው መረጃ ገልጿል። ተያያዥ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን በዝርዝር የሚደርሱን መረጃዎች አጠናቅረን የምንመለስበት ይሆናል። ወደ ቀጣይ መረጃ የምስሻገር ሶስት ያገዛዙ የኮማንዶ አመራሮች ፋናውን ተቀላቀሉ። የስራቶ ኢሰብአዊ ድርጊትናም የህዝቡን ጭፍጨፋ በውል የተረዳው የሰራዊቱ አባላት የብልጽግና የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ መቀላቀላቸውን የአፋባ ምዕራብ አማራ ቅጥና ቴድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀብታሙ የሶፍ ለሚዲያችን ገልጿል። ካገዛዞ በመክዳት ወደ ፋኖ የገቡት ኮማንዶ ሀምሳ አለቃ ግርማ ማንደፍሮ፣ ኮማንዶ መቶ አለቃ ንብረቱ እናም ኮማንዶ ታደሰ ደምሴ ከነሙሉ ትጥቃቸው አፋባ ቴድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ነህ ብርጌድ አለማየው ከቤ ሻለቃን መቀላቀላቸው ፋኖ ሀብታሙ የሶፋ አክሎ ገልጿል። ዓለም ላይ ያልተደረገ ጭካኔ በአይናችን ከማየታችን በላይ ምን ልንጠብቅ ነው? የማንም ወንበር አስጠባቂ ሆነን በአማራ ሕዝብ ላይ እንዲህ አይነት አስነዋሪ ተግባር ሲፈጸማናይም ዛሬ ጀምሮ የትኛውም የሰው ፍጡር ጡት ከሚቆርጥ ስርዓት ጋር ሊፋለም ይገባል። የጓደኞቻችን አጥንታችን የምንከሰክስለት እደማችን የምናፈስለት ግልጽ አላማ በሌለበት በየቦታው ከምንሞት ኖና ከህዝባችን ጎን ቆመን አብረን ሰው በላውን ስርዓት እንታገል ሲሉ መልእክት ማስተላለፋቸውን ፋኖ ሀብታሙ የሶፋ አክለው ለሚዲያችን ገልጿል። በሌላ ሰባር ዜና የአፋ ባሃ ምዕራብ አማራ ቀጠና ቴድሮስ ዝ ችጓሌ ከተማን ተቆጣጠረ። የአፋ ባሃ ምዕራብ አማራ ቀጠና ቴድሮስ ዝ ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ችጓሌ ከተማን መቆጣጠሩን የክፍለ ጦሩ የሕዝብ ግንኙነት መምሪያ ኃላፊ ፋኖ ይበልጣል የእውነቱ ለሚዲያችን አስታውቋል። የቴዎድሮስ አካል የሆነው ጎጃም አገው ምድር ክፍለ ጦር አስር አለቃ የፍሬም አጥናፉ ብርጌድ ታላቅ የጦር ሜዳ ጀብዶ በመፈጸም ከተማዋን ጭምር መቆጣጠራቸውን ፋኖ ይበልጣል የእውነቱ አክሎ ለሚዲያችን ገልጿል። ችጓሊ ከተማ የሚገኘውን የአረመኔውን ጦት ቆራጭ ወታደራዊ ካምፕ ሙሉ በሙሉ የአስር አለቃ የፍሬም አጥናፉ ብርጌድ የሰራዊት አባላት ተቆጣጥረውታል። በዚህም የጥላት ሎጂስቲክ ሙሉ በሙሉ ተማርኳል። ቀንደኛ የስርዓቱ የጭንገረድ ባንዳ በቁጥጥር ስር ውሏል። ብዛት ያለው ሚኒሻና ማድማ ብትናም ወዲያው ሲደመሰስ ቀሪው ቁስለኛ ሆኗል ሲል የህዝብ ግንኙነት መምሪያ ኃላፊ ፋኖ ይበልጣል የእውነቱ ለሚዲያችን ባድረሰው መረጃ ገልጿል። ወደ ቀጣይ መረጃም ስሻገር ባለፉት ቀናት ተደጋጋሚ የድሮን ጥቃቶች ሲፈጽም የነበረው አገዛዙ አሁንም ከፍተኛ የድሮን ቅኝት እያደረገ እንደሆነ ምንጮች ገለጹ። በጥቂት ቀናት ውስጥ ሰሜን ወሎ ላይ ብቻ ከ33 ጊዜ በላይ የድሮን ጥቃት እየፈጸመው አገዛዙ አሁንም ተጨማሪ ጥቃት ለመፈጸም በራያ አላማጣ፣ ዋጃ፣ ጠሙጋ አየር ማረፊያ፣ ሰሌን ውሃ፣ ኩቤ፣ ደርባ፣ ራያ ቆቦ አዲስ ቅኝት አካባቢዎች ላይ ትናንትና ማለትም ጥቅምት 11 ቀን ረፋድ የጀመረ ዛሬ መረጃ እስከተጠናቀረበት ጊዜ ድረስ ቅኝት እያደረገ እንደሚገኝም የሚዲያችን የመረጃ ምንጮች ከስፍራው ባደረሱን መረጃ አረጋግጠዋል። ማህበረሰቡን የሥነ ልቦና ጫና ውስጥ ለመክተት ተደጋጋሚ ጥቃቶችና ቅኝቶችን እያደረገም ይገኛል። የዕለት ከዕለት እንቅስቃሴዎች እንዳናደርግና ማህበረሰቡን በፍርሃት ቆፈን ውስጥ ሰቅዘውም ለመያዝ ድሮንን በስፋት እየተጠቀመበት ይገኛል። ማህበረሰቡም ለደስታም ሆነ ለሐዘን ለመሰባሰብ እንዳልቻለና ወቅቱ የሰብል ስብሰባ ወቅት እንደመሆኑም አርሶ አደር ተሰባስበው ሰብሉን እንዳይሰበሰብ የድሮውን ጥቃት ይፈጸምብኛል ብሎ ስጋት ውስጥ ገብቷል ሲሉ ስማቸው እንዲገለጽ እያልፈለጉና በንግድ ስራ ላይ የተሰማረው የራያ አላማጣ ነዋሪ ለመረጃ ምንጮቻችን ገልጸዋል። ክብሯን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አሁናዊ ወቅታዊና ሀገራዊ አጫጭር የግንባር መረጃዎች ይሄን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።